አሰላሙ አሌይኩም ወበረካት ወበረካቱ ድና የተከበራቸው የቻናሌ ተከታታዮች እንዴት ናችሁ? ከኛ አልሐምዱላ ረብልአለሚን ሁሉ ሰላም ነው። ዛሬ ደግሞ ሎግ እንግዲህ ሎን ምሰራውን ይላችሁ መጥቻለኝ ማለት ነው። ቪዲን እስከ መጨረሻው ተከታትላችሁ ላይክ ር ሶብስክራ ማደርጋችሁን እንዳትረሱ። ያው በመጀመሪያ እንግዲህ ጠተነስች የማደርገው ያው የልጅን ምግብ ትምህርት ቤት የምትበላውንና ቁርስ ነው ምሰራው የዛሬ ፕሮግራማቸው ሩዝና እንጀራ ፍርፍር ነው በሳምንት የሚመገቡት። እንደዚህ እነሱ ናቸው ፕሮግራም የሚያወጡላቸው። እዚህ ጋር በብረት ድስት ሩዝ እየሰራሁኝ ነው። በመጥበሻው ደግሞ ትንሽዬ ስለሆነ ለእሷ ብቻ ፍርፍር የምሰራው በጣም ትንሽ እያደረግሁ በመጥበሻው ልፈረፍር ነው ማለት ነው። ልክ አንድ ሳህን ላይ እንትን የትምህርት ቤት ሳህን ላይ የማደርገውን ብቻ ማለት ነው እና ለዛ ነው በጣም ጥንትዬ ናት ስታዩት ማለት ነው። ይችን በደንብ አቁላልቼ ትንሽ እንጀራ ፈረፈርላታለሁ ማለት ነው። እዚህ ጋር በጎን ግን ሩዝ በዛ አድርጌ ነው የምሰራው። ያው ቁርስም እኛ ትንሽ ስለምንበላለት ለልጄም ለምሳ ምናም እንደዚህ እንዲተርፈው እያልኩኝ በዛ እያደረግኩኝ እሰራለሁኝ። እንደዚህ ለትምህርት ቤት የምትወስደውን ነገር ስሰራ ያው እንግዲህ የማስተምረው ሁለት ልጅ በሉት ምክንያቱም ምግቡን የምሰራው ለሁለት ነው። አንዳንድ ጊዜ ሰዎች እንደዚህ ወጭ ሲበዛባቸው አንችም፣ አንድ ልጅ ነው የምታስተምሪው ምናምን ይሉኛል። ሁለት ሶስት የሆነባቸው ማለት ነው። ግን ሁለት ልጅ ካላችሁ፣ ሶስትም ልጅ ካላችሁ ለነሱም ብላችሁ ስለሆነ አንድ ላይ የምትሰሩት ለመቼም አትበሉም ብላችሁ አትከለክሏቸው፣ ምና ወጩው ያው ነው እላቸዋለሁ። ውዶችዬ እዚህ ጋር ቂጣ ጋግሬ ያለውኝ ለቁርስ ነው። እና ቁርሳችን እንበላለን። ለልጄም ቆጣጥሬ እሰዳታለሁኝ ማለት ነው ውዶችዬ የልጅን ሻንጣ እንግዲህ እሱንም እዚሁ አስቀርቻለሁ። ዛሬ ትምህርት ቤት አልወሰድኩትም። ዝም ብዬ አዘጋጅቼለት በሆነ ነገር አታልሌው በስልክ ድመት ይወዳል፣ ስልክ ላይ ድመት ማየትና ድመቶቹን እያየ እንዲቀር አደረግኩት። እዚው ቤት ማለት ነው። ትምህርት ቤት መሄድ ሁሉ ጊዜ ብታዩ በጣም ነው የሚሰለቸው። እዛ ሂዳችሁ በቃ ጫጫ ስላለ ልጆቹ ይሄን ልጫዋት ይሄን ልጫዋት ልጁ በጣም ይረብሸኛል። እና መንሸራተቻው ምናምኑ ደግሞ እንዳይጥለው እያልኩኝ ያው አንድ ዓመት ይጨምርና ኢንሻላ በአንድ እግር ሲገባ እመላለሳለሁኝ ብዬ አስቀርቼዋለሁ ላቸዋለሁ። ከዛ ልጄን ከሸኘውኝ በኋላ እንግዲህ ወደ ጽዳት ነው። ትንሿ ቤታችንን ፏፏ አድገን እናጸዳዳታለን። እንግዲህ ልጄንም ያው እንትን ብየዋለሁ አስቀምጫዋለሁኝ። እንደምታዩት ወደ አልጋው እንትኑን ሳሎኗን ሳሎን ያው ለእኛ ሳሎን ናት፣ ምክንያቱም ከመጋረጃው ውስጥ ያለው አልጋ ስለሆነ እሱን እንደ መኝታ ቤት የኛውን ደግሞ እንደ ሳሎን ነው የምንቆጥረውና፣ እንደምታዩት ድመት ስንትን እያየ ነው ድመቶችን እያየ ነው። እና እነሱ ጋር ትችዋለሁኝ። ከዛ እኔችን ሳሎናችንን ላጸዳ ስለሆነ እሷን፣ አጸዳዳለሁኝ። እስከዛ እሱ እዛ ይቀመጣል። ያንስ ጨርስ ደግሞ ወደዚህ እኛው አመጠዋለሁኝ። ከዚያ ኛውን አጸዳለሁኝ ማለት ነው። እንደዚያ እያደረግኩኝ ነው የማደርገው ያው እንዳያለቅስብኝ ሰበብ ነው የሚፈልገው መሄድ ስለሚፈልግ ትምህርት ቤት እና እንደዛ ነው ላቸዋለሁ ውዶች ዬ ስለዚህ ምንጣፍ ጠይቃችሁኝ ነበረ አንድ ሺህ ብር ነው የገዛሁት ይሄ ከላይ ያለው ማለት ነው ልክ እንደ እንትን ነገር ነው እንደ ስፖንጅ ነገር ነው ከዚህ በፊት በዚህ በግልባጩ ነው ያደረግኩት ነበረ ያነጠፍኩት አሁን በዚህኛው ሳይድ ገልብጫዋለሁኝ በሁለቱም ሳይድ ማንጠፍ ስለሚቻል ሁለቱም በጣም ቆንጆ ናቸው ከለራቸው። በዚህኛው በኩል ያው እንዳያችሁት ልክ የእንትን ቤት አለ አይደል? የጣውላ እንትን ነው የሚመስለውና በጣም አሪፍ ነው። ይመቻል ስታዩት። ከእንትኑ ጋር ደግሞ እኔ ከዘረጋሁት ፍራሽ ልብስ ጋራ ስለሚመሳሰል እሱ ይሄዳል በማለት ነው ያደረግኩት። በዛኛው የሚያምራል ሲጀመር። በዚህ ከጠፈሸኝ በዛኛው ገለብጠዋለሁ፣ በዛኛው ከጠፈሸኝ ደግሞ ወደዚህ እቀይረዋለሁኝ እና እንደዛ እያደረግኩ ነው ማነጥፈው። በጣም ቆንጆ ምንጣፍ ነው እና ትልቁ ስለሆነ አንድ ሺ ብር ነው የገዛውት። በትንሹ አለ ሰባት መቶ ብር እንደዚህ አካባቢ አለ። ከዛም በጣም ትንሽዬም አለች እና ይሄኛው ምንጣፍ ስለሚቀዛቀዝ ይሄ ባለ ሳንቲሙ የሚባለው ምንጣፍ ስለሚቀዛቀዝ፣ ይሄኛው ሞቅ ያለ ነው፣ ስፖንጅ ነው እንደነገርኳችሁ። እና ብርድ በሚመጣ ሰዓት ራሱ ያኛው ላይ ቁጭ ብትሉ ቅዝቃዜ ስንትን ስለሚላችሁ ለልጆቹ ምናምን፣ ይሄኛው ግን ይመቻቸዋል፣ አሪፍ ነው። ያው ግን ልጆቹ እንደዚህ እንትን የሚሉት ከሆነ የሚልጡት ከሆነ ስራዬ ብለው ይበላሻል ቶሎ፣ ስፖንጅ ነው በቃ በቀላሉ መበላሸት ይችላልና፣ ጥንቃቄ ይፈልጋል፣ እንጂ በጣም ቆንጆ ነው ይመቻል። በትንሽ እየዋ ሰርተው እንደውም ለመፈረሻ ለቡና መፈረሻ ምናምን ያደርጓታል ሰዎች እንደዚህ እየገዙ ማለት ነው። ቡና የሚፈርሹበት ላይ አለች ትንሽ፣ በቃ እነዚያን ይጠቀማሉ። እና በየመጠኑ አለ ገበያ ላይ ሞልቷል፣ ይገኛል። ከየትም አላመጣሁትም። እዚሁኛው ገበያ ላይ ነው የገዛ ሕይወት እላቸዋለሁኝ ወዶችዬ። እና አጸዳድቼ እንግዲህ ሳሎኒ ጨርሽ ነበረ። ከላይ ያለውን ደግሞ አልጋው ምናምን ለማጸዳዳት እሱ ልጅ ወደታች ያደረግኩት መጀመሪያ መንቢ ብሎ ነበረ። ከላይ አልጋው ምናምን ነበረ ማጽዳት የፈለግኩት ግን አስቸገረኝ። አልጋው ላይ ነው የምቀመጠው ምናምን ሲል ከዛ ይሄንን አንስቼ ወደዛ አደረግኩኝ ማለት ነው። ያው ትምህርት ቤት አትሄድም ብያ ስላስቀረውት እሱ ያለውን እያደረግኩኝ ነው። እንዳያለቅስብኝ ብዬ በግድ ነው ያስቀረውት። ማልቀስ ጀምሮ ምናምን ርዕይ እያለብኝ ስልኬን ከፍቼ ሰጥቼው ነው። እንደምታዩት ይሄ ምንጣፍ እንትን የጀበና የፈላውን በማስቀመጫው ነው የሚገርማችሁ ያስቀመጥኩት ነበረና፣ በቀላሉ እንትን አደረገው በለው እና ቶሎ እንትን ይላል። ግፍ አይችልም ብዙ እና ይህ ሁላችሁ ያው አጽድቼ ጨርሻለሁኝ ቤቴን። እሱም እየተንከባለለው እንደፈለገ እየተንከባለለበት ነው። ትናንት በሰራሁት ቪዲዮ ላይ መብራት ተብላሽቶብኛል ነበር ብያችሁ ነበረ እና ያው ተስተካከለልኝ ማለት ነው። ገመድ የእንትኑ የግድግዳው ገመድ የተቀበረው አንድ ነጥብ አምስት ስለነበረ እኔ ደግሞ ሁለት ነጥብ አምስት ነው እንትኑ ስቶቡ፣ እኔ ከዛ ስሰካው ቀለጠ። እንዳለ እንትን አለብኝ በጣም ተበላሸብኝ። እና ለዛ ያንን እንደገና ፊሹ ተቀይሮ እንደገና ገመድ ገዝቼ ያላሰብኩት ወጭ ስብሃንአላ። ገመዱን ይሄን ገመድ ማለት ነው ቢጫውን፣ እጥፉን ስለሆነ የሚታሰበው አርባ ሜትር ነው ከዚህ ቤት ድረስ፣ አርባው በሰማንያ ሜትር ማለት ነው። ስለዚህ በአንድ እግር ከችርቻሮ እንትኑን ልግዛ ብዬ ጥቅሉን መቶ ሜትሩን ገዛሁኝ። 2650 ብር ማለት ነው ከዛ ፊሿ ሶስት መቶ ሃምሳ ብር አንድ ላይ 3000 ብር አወጣ ውላቸዋለሁ እና ተስተካከለልኝ እዚህ ጋር ደግሞ ምሳል ሰራ ነው እንግዲህ ጥብስ ነው ምሰራው ጥብስ ደረቅ ጥብስ ሳይሆን እኔ እንደምወደው አይነት መንገድ እየሰራው ነው በጣም ወደው አይነት አሰራር ነው ተወዱታላችሁ ሞክሩት ቤተሰብም እንደዚህ አድርጌ ሲሰራ በጣም ነው የሚወዱት። እና ያው ሰርቼ እንግዲህ ግማሹን ወደ እነሱ ወስዳለሁኝ፣ ግማሹን እቤት ምሳ እንበላለን። መረቅ ሲኖረው በመረቅ ሲሆን ጥብስ የምሰራው በጣም ነው ደስ የሚለኝ። እዚህ ጋር ቲማቲም ተጠቅም፣ ያለ ቲማቲም የምጠቀመው ደግሞ ልክ መረቁን በዛም ያደርግላችኋል፣ ጣዕሙንም ቆንጆ ያደርግላችኋል። ለዛ ቲማቲም ይጠቀማለሁኝ። አለመጠቀምም ትችላላችሁ። እና ስጋው እንደዚህ በራሱ ውሃ በደንብ እንዲበስል አድርገዋለሁኝ ምንም አይነት ውሃ ሳልጨምር፣ ከዛ በኋላ ነው የፈላ ውሃም ጨምረው ማለት ነው። እንደዚህ በደንብ እንትን ብስል ካለ በኋላ ስጋው ሽንኩርቴን ጨምራለሁኝ። ተወዱታላችሁ። ሞክሩት እና ትነግሩኛላችሁ። በጣም ቆንጆ ነው የሚጣፍጥ ነው። ያውኔ ቅመም አለኝ። ቅመም አዘጋጅቻለሁኝ፣ የጥብስ ቅመም ማለት ነው። ልክ እንዳልጫ ቅመም የምትጠቀሙበት ከዚህ በፊት አሰራሩን አሳይቻለሁኝ። በጣም ቆንጆ ነው። ለጥብስ ስትሰሩ ሮዝመሪም ስላለው እርጥቡን ሮዝመሪ እዚ ላይ ባትጠቀሙም ችግር የለውም እና ቅመሜን ይጨምራለሁኝ። ከምንም በላይ በጣም የሚያጣፍጠው እሱ ነው ማለት ነው። ልክ መረቅ ያለበት ጥብስ ስትሰሩ በጣም ቆንጆ ጣም ይሰጣችኋል። ከዛዚህ ይበስሎልኛል እንግዲህ ትንሽ ውሃ ከፈለጋችሁም ድጋሜ ጨምሬ ታደርጉበታላችሁ። ከዛ ቃሪያን ጨምሬ ተክተክ ሲልልኝ አወጣዋለሁኝ ማለት ነው። ቆንጆ የሆነ ጣት የሚያስቆረጥም ጥብስ ትበላላችሁ ማለት ነው። እንደዚህ አድርጋችሁ ሞክሩት። አንዳንድ ጊዜ ከተለመደው ጊዜ ወጣ ብለን ብንሰራው በጣም ቆንጆ፣ ጣፋጭ የሆነ ምግብ እናገኛለን ማለት ነው። ውዶችዬ፣ እንደዚህ አድርጌ ሰርቼ ብዙ ጊዜ ጠቀመዋለሁኝ። ደረቁን ከምትሰሩ በተለይ ለልጆቻችሁ እንደዚህ ስታደርጉላቸው በመረቁ ከትፍተው ምናምን እንደዚህ ይበላሉ ማለት ነው። በዳቦም ሆነ በእንጀራ በጣም ይመቻችኋል። ቅመሙ እንደነገርኳችሁ ጣዕሙን ቆንጆ አድርጎታል። ትወዱታላችሁ እላችኋለሁ። ወዶችዬ እንዲሁም በትናንትናው ቪዲዮ የደነገጣችሁ ውድ ተመልካቾቼ አውፍ በሉኝ፣ በጣም ይቅርታ ጠይቃለሁ። እንደዚህ ያስደነግጣል ብዬ አላሰብኩም። እኔ ለራሴ የሚገርማችሁ ኮሜንቱ ሲጻፍልኝ በጣም ደንግጬ ነበረ። ሀታ ብቻ ያው ኖርማል ነው ብዬ እንትን አልኩኝ ማለት ነው። ግን መመለስ ስላለብኝ ነው ያ ነገር። መመለስ ያለብኝም ሌሎች ተመልካቾች አዲስ ተመልካቾች ራሱ በጣም ጥያቄው ስለሚደጋገም ነው የመለስኩት እንጂ ብዙ ጊዜ እኔ ታቁኛላችሁ፣ ኮሜንት እያወጣሁኝ አልመልስም እና አንዳንድ ጊዜ አስፈላጊ ሲሆን ነው እንደዛ የማደርገው። እና አፍ በሉኝ እላቸዋለሁ። ውዶች የዛሬው ቪዲዮ ይህንን ይመስል ነበር። ላይክ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከመጣ አላ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ